ያው ጀስተስ ፎር አንዷለም በል። የአባቴ አምላክ የፈጠረኝ የፍጥረታት ሁሉ ባለቤት እሱ ካደረገው በላይ እናንተ ለዚች ለሞተች መቀለጃ ማላገጫ ላደረጋችሁት እነሱ ቤት የገባ እሳት በእናንተ ቤት ግባ ማድረግ መስሎሃል፣ ላይ መስልህ ይችላል። እግዚአብሔር አምላክን ቀጥታ መጥቶ እንዲገደል አይከትም፣ በእጃዙር ግን እያየኸው እጅ ላይ ያለ ነገር ሁሉ ሲጠፋ ታየዋለ። የምትወደው ሰው ሲያለቅስተ ምልክቱ ላይ ገባ ይችላል ግን ይደርስብሃል። ይውልሲ ጌታ መድኃኒዓለም ኢየሱስ ክርስቶስ እንደዚህ በግፍ እያለቀሰች ለሞተች እፃን ልጅ አንታላግጥ አላግጥ። መድኃኒዓለም እግዚአብሔር አምላክ ግን እግዚአብሔር አምላክ የዚችን እንስት እፃን ልጅ እንባ የማይቆጥር ከመሰለ እንኳን እንደዚህ አቢውስ ተደርጋ የሞተች አይደለም፣ አለምንም እንትን በግፍ ለተገደሉ ለማንኛውም እግዚአብሔር ምላሽ አለው። ሊመስል ይችላል አሁን በአንተ ቤት ጤነኛ ነ፣ አሁን ሁሉ ነገር እጅና እግር ጤነኛ ነው፣ ግን እግዚአብሔር ምላሽ አለው ብልሚ ኦርኖት እግዚአብሔር አለ። እግዚአብሔር እምባን ያጥባል። እግዚአብሔር የተረሳ የምትለውን ሁሉ ያነሳል። የእነዚህ እናትና አባቷ እንዲህ ጥቁር ለብሰው ደም በገዛ ሀገራቸው ላይ እንደ ሁለተኛ ዜጋ እያለቀሱ ፍትህ የጠየቁበት ወጥተው ኢትዮጵያኖች የልጄን እያዩ በገዛ ኢትዮጵያዊ ሆነው እንደ ሁለተኛ ዜጋ የልጃቸው የሞተችው አንሶ ፎቶዋን ዘቅዝቃችሁ ስትሰዱ አይተዋችኋል እነሱ። ባይበቀሉ የሚበቀለው አምላክ አለ። እግዚአብሔር ያያችኋል፣ እግዚአብሔር አለ ያያችኋል። መድኃኒዓለም፣ እሱ የስራችሁን ይስጣችሁ። እኔ እግዚአብሔርን ነው የምለምነው። ምንም ነገር ፍትህ ሲጎልም ሁሉ ነገር ሲሆን፣ አንተ ታውቃለህ፣ አንተ ምላሽ ስጥ። እኛ አቅም የለንም እኛ አቅም የለንም። እናትና አባቷም አቅም የላቸውም። አቅም ያለ ሁሉም ማድረግ የምችል አንተነህ አንተ ግባበት ብለን ነው የምንጸልየው። እናንተ የዘመኑ ባለጊዜ ናችሁ። እንደፈለጋችሁ ልመዘወር ትችላላችሁ። እንደፈለጋችሁ መሆን ትችላላችሁ። ነገር ግን እንኳን እናንተ ብዙዎች ይጠፋሉ ያልተባሉ ብዙዎች ይረሳሉ ያልተባሉ ተረስተዋል ኢትዮጵያ ውስጥ። ስለዚህ ይሄ ጊዜ ያልፋል። ይሄ አያልፍም ያልከው ጊዜ፣ የተቦጣረክበት ጊዜ፣ የገዛ እህትን ደም የበላህበት ጊዜ ያልፋል ብል የሚወርኖት የማያልፈው የመሰለ ጊዜ። አይንቀሳቀሱም የተባሉ ነገሮች ተንቀሳቅሰው አይተናል። ይሄ ሁሉ ጊዜ አይኖርም፣ ሁሉ ነገር ይለዋወጣል ብል የሚወርኖት። እድሜ በሄደ ቁጥር ብዙ ነገር ይለወጣል፣ ብዙ ነገሮችም ይቀየራሉ። ምናልባት ዛሬ አንተ ጊዜ ሰጥቶ የእሷን ሕፃኗን ደም ለመብላት እንደተሯራርከው ነገ እናንተም በተገላቢጦሽ የምታለቅሱበት ይመጣል። የምታለቅሱበት ጊዜ ይመጣል። እኔ አንዷ ለምን አላቀውም። ክፉ ደግ ይሁን ምን ይሁን አላቀውም። አብረውት ያሳለፉ ሊያውቁት ይችላሉ። ናቹራሊ አንዳንድ ወንዶች በተፈጥሮ በቃ የፈጠረባቸው ቅናት አለ የሚወዱትን ሴት የሚያዩባቸውም የሚያዋራቸውም የሚሄድባቸው ምንም አይወዱአሉ። እንደዚህ አይነት ሰው ሊሆን ይችላል፣ ከእንደዚ አይነት የፍቅር ቅናት ሊሆን ይችላል ብለን እንኳን እንዳናስብ፣ እሷ ሞታ ገና አርባ ሳይደገስ ዘፈን ካልዘፈንኩ ዘፈን ካልዘፈንኩ ያለ ሰው ነው። እንዳትራሩለት እኮ ይሄ ሰውዬ በቅናል ሊሆን ይችላል እንዲያ ያደረገው ብዙ ወንዶች ለሚወዷቸው ሴቶች ካላቸው ፍቅር ኦቨር የተነሳ ሲጠጡ አብሾ ያለባቸው በቀንም በማታም በቃ የሚወዷትን ሴት ማንም እንዲያቅ የማያፈናፍኑ አሉ የሚታወቁ ግን ይሄ ልጅ እንደው ከገደላት እንኳን በኋላ ጸጸት ኖሮት እንኳን እግዚአብሔር አምላኩን ሳይፈር ምን ያህሉ ውስጡ ጨካኝ መሆኑ የሚያስታውቀው ዘፈን ልስፈን ዘፈን ለፋሲጋ እኮ ፋሲጋ እኮ ከሁለት ሳምንት በኋላ ነው አለን ልጅቷ ከሞተች አርበዋ ሳያልፍ ማመልከቻ አስገብቶ ዘፈን ልስፈን ማለቱ ምን ያህሉ ውስጡ ዲፕሪ ጨካኝ ሰገጤ ገጠሬ ደንቆሮ መሆኑን ነው የሚያሳየው እኔ እኮ የሆነ እኮ የምታዝኑ ሰው እኮ እንደዚህ ሲገል እንኳን የምታዝኑበት የሆነ መንገድ ሊፈጠር ይችላል። ይሄ ግን እንዳታዝኑለት እንኳን የሆነ ነገር ሆኖ ሊሆን ይችላል። ይሄ ሀፕን ያደረገበት እንዳትሉ ዘፈን ልስፈን እሺ። አይግደላት እራሷም ገደለች ይባል። ይቺ ልጅ አብረው የተኛች አብረው ስንት ነገር ያደረገች አታሳዝነው? ምን ፈልጉ ነው? ይህንንስ በጭንቅላቱ እንዲህ ዓይነት ማመልከቻ ባሰ አየችው ሰገጤዎች ባላገር ደፋር ነው እምለው እኮ ለዚህ ነው። ባላገር ደፋር ነው እምንለው ለዚህ ነው። አይ ባላገር፣ አይ ባላገር፣ አይ ባላገር እንደው ጭቃ እኮ ነው። ዝም ብለው እኮ ነው የሚለጥፉት። አይ ባላገር፣ አይ አንዳንዱ ገጠሪዎች አንዳንዴ ሲያለቅሱ ዜማውም አንዳንዴ እኮ በሉት ይላል ይላሉ። እንደው ቢቸግራቸው አንዳንዴ እንዲህ አይነት ሰው እኮ ስታዩ ነው እህ በሉ የሚያስብለው። ስማ ከመግደሉ የሚያመነጩት ሀሳብ ራሱ እኮ እኔ ማን ያፈርልም ላላቸው ቤተሰቦቿ እኔ ልቃጠልላችሁ፣ ምን ጉድ ውስጥ እንደገባችሁ የእስራኤል አምላክ እስቲ ዛሬ እንኳን የሆነ እንኳን እንደዚህ የሚያጽናና ቃል እንኳን ከፍርድ ቤት ቢሰማላቸው እና ቢጽናኑ። ኧረ እነዚህ አይፈሩም፣ እንኳን ለዚህ ለሲቢጣ ዘፋኝ ኧረ አይፈሩም። አይናቸውን በጨው አጥበው ነፃ ነው ሊሉ ይችላሉ። እነዚህ አይፈሩም፣ አይፈሩም፣ አይፈሩም፣ አይፈሩም እነዚህ ግድ የላቸውም። ሰውጤፉ ሰውጤፉ ሰውጤፉ ሰውጤፉ ሰውጤፉ ጤፉ እኮ ናቸው። ምንም አይመስላቸው። ምንም የሚመስልና የማይመስል አብይ አህመድ እኮ አንድ ጊዜ ተቃጥሎ አይ ኦሮሞ ብሏል እኮ አይ ኦሮሞ አለ። ሁለት አይነት ኦሮሞ ከሆነውበት ከዚህ ብላቸው ከዚህ ብላቸው አልሰማ ሲሉት አይ ኦሮሞ አለ። በገዛ ራጇ እንጀቱን አቃጥለውት አይ አይ አይ